ሀገርም በነሱ ድጋፍ የቆመ የሚመስላቸው በነሱ የሚናድም ይመስላቸው ማለት ነው። ኢትዮጵያ ከኢትዮጵያዊ ልብ አትወጣም ያሉትን ንግግር አስታውሶኝ ጓጓሁ። ሰልፉ ይከወንበታል ወደ ተባለው ስፍራ ቀን ነው ሰልፉ። ሶሻል ሚዲያ ላይ ከሆነ ብዬ ስልኬን ከፍቼ ፌስቡኩን አሰስኩ። ማይክሮስኮፕ ከአንዱ ሱቅ ሸምቼ ሳስስ ሰልፈኞቹን አየኋቸው። በቀናት ውጥበታና በከፍተኛ ልመና ከቤት ለቤት ባልተናነሰ ጥያቄ የተጠራው ሰልፍ በጣት የሚቆጠሩ ተሰላፊዎች ማፍራቱ የሚያሳየው ዳያስፖራው አሁንም ከለውጡ ጎን እንደቆመ ነው። ከገዛ ሀገራቸው አፋፍ ላይ መንጠቅ የሚያምራቸው የትረስት ፈንዱን ተስፋ እንዴት እንዳመነመኑት ታውቃላችሁ። እድሜ ለቴክኖሎጂና ለኢንተርኔት ቨርቹዋል አትለፉኝ ባዮች ድሮ በሚያቃጭሉት ሳንቲም ፈንታ ፖስት እየደረቱ ላይክ እና ኮመንት አድራጊ ሲማጸኑ ይውላሉ። ጎፈንድሚ በዋነኛነት በሰለጠኑ ዓለም ላይ ያሉትን ግን ደግሞ ያልሰለጠኑትን መቀፊያ መንገድ ነው። ላባቸውንና ወዛቸውን አንጠፍጥፎ ያመጡትን ስድብ አንጠፍጥፎ ይቀፍሏቸዋል። ያሉበት አገር በዘራቸው ሳይሆን በሰውነታቸው በጎጣቸው ሳይሆን በስራና በጥረታቸው እንዲኖሩ ያለ ልዩነት የተቀበላቸውና በነፃነት ሰርተው የሚገቡበት መሆኑ እያወቁ ወይም ይህንን ዘንግተው የሚቀፈሉ ውረድ ውረድ አላዋጣንም፣ ከስቃይ አላዋጣንም፣ ገሎ መሞት ሳይዳዳው ከእንግዲህ ብረት ገብሶ ነው አልዳው፣ አዲሱ ትውልድ ሐሳብ ነው ሜዳው እንግዲህ ጠላቹን ረዘመው የልባችን ብርሃን ሰርክ እየከሰመ የሚፈነጥቀው ጮራ እየዘመመ ያስበልጠው ጀመር፣ ያጫጭሩን ሁሉ ጥላ እያረዘመ አልሞትኩም ብዬ አልዋሽም እንግዲህ የሚሉን የሰሞኑ ታጋዮች የዲሲዩ አንቀጥቅጥ ሰልፍ ልንል ነው ወደኋላ ይለን ከዛ በፊት አልሞትኩም ብያለሁ አልዋሽም የሚሉን ሰዎች እንግዲህ መጽሐፍ ጻፉ፣ አልበቃቸውም። በማህበራዊ ሚዲያ ላይ ደጋግሞ ጻፉ፣ አልበቃቸውም። ለቢሲ ለእንግሊዝኛው፣ ለኦሮምኛው፣ ለአማርኛው ኢንተርቪው ሰጡ፣ አይበቃቸውም። በአዱ ሬዲዮ አዱ ቲቪ እያሉ እንዳለ ሀገር ውስጥ ያለውን ማሟጡ ተጠቀሙ፣ አልበቃቸውም። ዶቼ ቬለ ላይ ኢንተርቪው ሰጡ ይሰጣሉ፣ አይበቃቸውም። ለዩትዩብ እንግዲህ ለዩትዩብ እንትና ኢንተርቪው ይሰጣሉ፣ አይበቃቸውም። ለቲክቶከር ገሌ ኢንተርቪው ይሰጣሉ፣ ቆራርጠው ይለቃሉ፣ አይበቃቸው። ለኤክስ ገሊት መግለጫ ይሰጣሉ፣ አይበቃቸውም። ማውራት አይበቃቸውም፣ መታየት አይበቃቸውም። ለወንበርና ለማይክ ያላቸው ፍቅር ለስልጣን ካላቸው ፍቅር ይበልጣል ወይም ደግሞ እኩል ነው። አሁን የተያዘው ትግል በሚዲያ ቨርቹዋል መንግስት ወደ መሆን ላይ የተካሄደ ያለው ስለዚህ እንግዲህ እኔ ታናሻቸው ቤቴልሄም እንዳለችው መረሳት አይፈልጉም። ዝም መባል ያስፈራቸዋል። የጋራ መገለጫቸው ይመስለኛል። ትልቅ ነኝ አውራ ነኝ የሚባል ህመም አለባቸው። ኢጓቸው ነጋ ጠባ ስለሚነዘንዛቸው የተረሱ ሲመስላቸው ይደነግጣሉ፣ ይጨነቃሉ። እናም የሚናገሩት ባይኖርም ዘለው ሄደው ማይክ ይጨብጣሉ፣ ይናገራሉ፣ ይሳደባሉ። የረሷቸውን ዝም ያሏቸውን በጩኸት ይበቀሏቸዋል። ያው ሁሌ እንደምለው ባድ ፐብሊሲቲ ኢዝ ቤተር ዛን ኖ ፐብሊሲቲ እንደሚባለው ዝም ብዬ ከሚረሱኝ ብልግና ቢሆን ተናገሬ ያስታውሱኝ አይነት ነው። የሰሞኑ ትግል ደግሞ ይህን የሚያስታውስ የሚያደምቅ ነው በየመስኮታቸው ተሸናፊዎች የምንላቸው የቀደሞ አይነት መገለጫ ያላቸው የተሸናፊው ተሸናፊ ተላላኪ የሆኑ ወይም ደግሞ ወያኔ ፈርስት የምላቸው ሀያ ሰባት ሲደመሩ የምላቸው ሰሞኑ በየመስኮታቸው ያላቸውን ይሄ ጨለማ ሸማች በአንድ መስኮት በኩል ይዘው የመጡበት ማለት ነው። መሬት አንቀጥቅጥ ሰልፍ ብለውን ያቺ በዝሆኗ ላይ በታዘለችው ጉንዳን እንዳነሳዎት ማለት ነው እና ድንገት ያው ዝሆኗ ላይ የተቀመጠችው ጉንዳን ድልድዩን ሲሻገሩ ድልድዩ ሲንቀጠቀጥ ማለት ነው፣ ጉንዳን ሆዬ ወደ ዝሆኑ ጆሮ ጠጋ ብላ አንቀጠቀጥ ነው አይደል አለች እንደተባለው ማለት ነው። ሀገርም በነሱ ድጋፍ የቆመ የሚመስላቸው፣ በነሱ የሚናድም ይመስላቸው ማለት ነው። ወደ ቨርቹዋል መንግስት ልንሄድ ነው። ቨርቹዋል መንጋ ምንላለን። ሰልፍ ሰፍ፣ ሰይፍ፣ ሳይንስ እያልንም እንሄዳለን የዲሲውን ሰልፍ እስኪ ላጋራችሁ። የዲሲው ታላቅ ሰልፍ የዲሲው ሰልፍ ታላቅ ድልና ተስፋ። ዲሲ ሰልፍ እንዳለ ስሰማ ደስ ብሎኝ ነበር። አንደኛ የሀገሬ ዲያስፖራ በበጎም ይሁን በክፉ ስለ ሀገሩ ጉዳይ መጨነቁን ስለሚያሳይ ሁነቱ ጠቅላያችን አብይ ኢትዮጵያዊ ከሀገሩ ይወጣል እንጂ ኢትዮጵያ ከኢትዮጵያዊ ልብ አትወጣም ያሉትን ንግግር አስታውሶኝ ጓጓሁ እናም ሰልፉ ይከወንበታል ወደ ተባለው ስፍራ ቀን ነው። ስፍራው ስደርስ ምንም አላገኘሁም። አለፍኩና ድጋሚ ተመለስኩ፣ ተሳስቼ ከሆነ ብዬ ድጋሚ ተመለስኩ። ምንም ላይ አልቻልኩም። ቢጨንቀኝ ሰልፉ ሶሻል ሚዲያ ላይ ከሆነ ብዬ ስልኬን ከፍቼ ፌስቡኩን አሰስኩ። ወፍ የለም። የዲሲውን ሰልፍ በዓይኔ በብረቱ አይቼ ለመዘገብ ተሰናድቼ ወደ ቦታው ባመራም በዓይኔ ማየት ተስኖኝ ስንከራተት እድሜ ለቴክኖሎጂ ፈረንጆቹ መቼም መጥቀዋል። ማይክሮስኮፕ ከአንዱ ሱቅ ሸምቼ ሳስስ ሰልፈኞቹን አየኋቸው። ስለዚህ የማጋራችሁ በማይክሮስኮፑ በብረቱ ያየሁትን ሚጢጥያን ለአቅመ ሰልፍ ያልደረሰች ስብስብ ነው። ለነገሩ እይታዬን እንጂ ምንም የማጋራችሁ ነጥብም ሆነ ሐሳብ የለም። ሰልፉ ሰልፍ ለመባል ሰው ይጎድለዋል። በጣም ጥቂቶች ከመሆናቸው የተነሳ አንዱ ተሰላፊ ብቻውን አራት ቦታ እንዲሰለፍ ተመድቧል። ተሰላፊ ከመንጠፉ የተነሳ ኦና ስፍራ የመሰላቸው ቱሪስቶች ፎቶ ሲነሱበት ነበር። የሰልፉ ተደዳሪ ጉዶች አለባበስ እንኳን የጠፋባቸው ወፈፊዎች ቆዳ በሚያስወልቅ ሙቀት ውስጥ ጃኬት ታገልድመው በወፋፍራ ምጀ ሙሉ ልብሶች ተደርተው ባየው ጊዜ አዘንኩላቸው። የተራቆተው ሕሊናቸውን ሊሸፍኑበት ካልሆነ ሙቀቱ እርቃን የሚያስሮጥ ነበር። ጥቂት ሳስተውላቸው ጥቂቶች ተሰላፊዎች በናፈቅኩትና በተመኘሁት ልክ ኢትዮጵያ ከውስጣቸው ያልወጣች ሳይሆኑ በአንጻሩ ጥገኝነት የሚናፍቁ እንጀራ የሚጋግሩ ግላዊ ሰበብ ያላቸው የሀገር ጠላት ኖረዋል። አስተባባሪ ተብዬዎቹ በየቤታቸው ለጥገኝነት ያስጠለሏቸውንና ሀገር ቤት ባለው ለውጥ ሳቢያ የአሜሪካን መንግስት ሊቀበላቸው ባልቻሉ የወንጀል የሱስና የእዳ ኬዝ ያለባቸው አባላት የተሞላ የችግር አውደ ርዕይ እንጂ የተቃውሞም ሆነ የድጋፍ ሰልፍ አልነበረም። ተሰላፊዎቹ እጅግ ብዙ ሰው ይመጣል ብለው ጠብቀው ስለነበር ለአይን የማይሞሉ ደቂቃን መሆናቸውን ሲገነዘቡ እነመርመስመስ እየደወሉ መማፀን፣ እረ ተዋረድን ማለት ጀመሩ። ጆሮ የሚበሳ የተናጠል ጩኸታቸውን ሰምተው ሰላማዊ ሰልፍ የመሰላቸው የሌላ ሀገር ዜጎች ቁጥራቸውን አይተው ሙድ መያዣ ሲያደርጓቸው ፎቶግራፍ እያነሱ ሲያላግጡባቸው ባይ አንጀቴ በሐዘን ተንሰፈሰፈ። በማይክሮስኮፕ እያጮለቅሁ ተዋስያኑን ሳይ አይኖቼ ስለደከሙ ብዬ በፌስቡክና በቴሌቪዥን መስኮት ሳጮልቅ የጎፈንድ ሚሱ ሲያናወዛቸው ጋዜጠኞች የሌለውን ሰልፍ ትንተና ተጠምደዋል። የሌለ መተንተን ጥንቆላ ነው፣ ነብይነት። ወገን የትና የት ይደርሳሉ ያልናቸው ጋዜጠኞቻችን አስማት እያሳዩን ሳንቲም መሰብሰብ ጀመሩ። ሰልፉ ላይ ከዚህ በኋላ የተፈጠረውን ማየትም ይቀፋል። ሞኝ ባያፍር የሞኝ ዘመድ ያፍራል እንዲሉ የእነሱን ገመና ማውራት እኔን ያሳፍረኛል። በተረፈ ከሚጢጤዎቹ የሚበዙት ሚዲያና ዩቲዩብ ያላቸው ሄዝ ያላቸውና ኬዝ የጠረረባቸው እነሱ ጋር ያረፉ ዘመዶቻቸው ናቸው። እነሱም ቢሆኑ ስልኮቻቸውን ደግነው ለቪዲዮ እየተመቻቹ ሲረገረጉ ላየ ዓለም አቀፍ የሰልፊ ቀን እንጂ ሰልፍ አይመስልም። ከሰልፈኛው ሰፍ ብሎ የመጣው ይበልጣል። ያው ጋዜጠኛዋን ማለቴ ነው። አስተባባሪዎቹ እንኳን ቀና ብሎ ማውራት ቀና ብሎ መቆምን ፈርተው ነበር። እኔን እኔን ወገኖቼ ለአይኔም ለቀኔም በማሰብ ሽሽት ወደ ቢሽዳር በተበላሸ ስብስብ እንዴት ቀን ይበላሽ። እኔ በትምህርቴና በሙያዬ ከጋዜጠኝነት ጋር ቀጥተኛ ዝምድና አለኝና እንደ ዲሲፕሊኑ የታዘብኩትን ልንገራችሁ። በቀናት ውጥታና በከፍተኛ ልመና ከቤት ለቤት ባልተናነሰ ጥያቄ የተጠራው ሰልፍ በጣት የሚቆጠሩ ተሰላፊዎች ማፍራቱ የሚያሳየው ዲያስፖራው አሁንም ከለውጥ ጎን እንደቆመ ነው። የዲሲው ሰልፍ ትልቅ ተስፋ ነው። ከፍተኛ ቁጥር ያለው ኢትዮጵያዊ ባለባት ዲሲ እፍኝ የማይሞሉት ጥቂት ብቻ መሰለፋቸው የሚያሳየው የጥገኝነት ናፍቆታቸውን ነው። የዲሲው ሰልፍ ታላቅ ድል ነው። ህዝባችን ድሮም ሀገሩን ነው የሚወደው፣ አሁንም በወትዋሾቹ ሳይዘናጋ የሚወደው ነው። በተረፈ ሰልፍ የማይሞላን ክስተት ሰልፍ ብዬ በመጥራቴ ይቅርታ ጠይቃለሁ። የመሰሎች ጌት ጎዘር በሉት ካልተደረገው ሰልፍ የዘገብ ሁላችሁ ሞሃ ነኝ ሰውየው ደራሲ ከዲሲ እንግዲህ እቺ አጠር ጎፈንድሚ ጎፊድሚ የምትለዋን ታስታውሳለች አይደል? ለውጡ በመጣ እንግዲህ መጀመሪያ ዓመት ላይ ከስድስት ዓመት በፊት እዛው ዲሲ ላይ ቆመን የጻፍነው ጽሁፍ ነበር። ዲሲ ላይ ያኔ በወቅቱ እንግዲህ ይሄ ጊዜውንም ወቅቱንም የዛሬውንም የሚገልጽ ይመስላል። ደግሞ ምናልባት ይህን ጽሁፍ አይተው ይሆን እንደ የቨርቹዋል ሰልፍ የጠሩት። ምክንያቱም ሰልፉን ሄጂ ባጣው በፌስቡክ ነው እንዴት ጠራው ያልኳት ቃል ትዝ ብላኝ ነው እና ጎ ፈንድሚ ጎ ፊድሚ ቤቢ ብያዋለሁ ያኔ ጎፈንድሚን ወደ ጎፊድሚ ነው ቀይሬ የጻፍኩት ያ ጽፎና ጎፊድሚ ነው ቀልቡኝ ባዮች ለማለት ነውእና ዘመናዊ ቅፈላ ብዬዋለሁ እንግዲህ ጊዜውን አስቡት ከዶክተር አብይ አህመድ ባህሪ ግርም የሚለኝ አነጣጣሪነቱ ነው የሚያውራት አንድ መስመር ወሬ የሚሊዮን ደጋጎችን ልብ ታረጋለች የሚጥላት አንድ ሀረግ የሺ ነጋዴዎችን እንጀራ ታደርቃለች ምን ሆነ መሰላችሁ የሚዲያ ንግድ ፈቃድ አውጥተው እዚሁ አሜሪካ በልመና ከሚተዳደሩት ፈልጦ አደሮች አንዳንዶቹ የጎፈንድ ሚሳንቲ አላረካራቸውና በዶክተሩ አሰባሳቢነት የተጀመረውን የዲያስፖራ ትረስት ፈንድ ምራቃቸውን ዋጡበት ማለት ነው። ለሀገር የታሰበውን ለሆዳቸው ተመኙና ህዝቡ የትረስት ፈንዱን ገንዘብ ለእነርሱ እንዲመፀውት ከመወትወት አልፈው ትረስት ፈንዱን ማጥላላት ጀመሩ። በእርግጥ ህዝቡ ከመጤፍ አልቆጠራቸውም። ነገር ግን ጥቂት የዋሆች አመነቱ። ጠቅላያችንስ ታዲያ የዋዛ መሰሎቹ? ባለፈው ለታ እንዳልኳቸው ጊዜውን አስቡት። ከዛ ቢሳካል በፕሮዳክሽን የምናሳያችሁ ንግግር ጣል አደረጉ ማለት ነው። ምን ብለው ሶፋ ላይ ተቀምጠው የምትለው ያቺ ያደረግ ማለት ነው። ሶፋ ላይ ተቀምጠው የምትል አንዲት መራራ እውነት አላደረጉ ንግግሯን ተከትሎ ፈልጦ አደሮቹ ገቢያቸው ብቻ ሳይሆን ሞራላቸው ማሽቆለቆለ። የገቢ ምንጭ ከመሆን ይልቅ የሳቅ ምንጭ ወደ መሆን ተሸጋገሩ። የቆጡን አወርድ ብላ የብብቷን ጣለች የሚል ተረት ተተረተባቸው። እንኳን የትረስት ፈንዱ ሊደርሳቸው የእነርሱም ስፓሪ ሳንቲ ተመናመነ። ያው ዛሬ መልኩን ቀይሮ መምጣቱ ምናምን እያሰባችሁት ከዚህ ቀደም በትርፍ ሁሉም ጊዜው ልመናውን እንደተጨማሪ ተጨማሪ የገቢ ማግኛ ነበር የሚከውናት። አሁን የሙሉ ሰዓት ስራም ሆና አላዋጣም። አቤት ጣቢያቸውን ብትከፍቱ እኛ መሸጋገሪያ ሙዚቃ እንደምንለው እነሱ መሸጋገሪያ ልመና ሲያስደምጡን ይውላሉ። ጥጋብ አለ። በነገራችን ላይ እስከዛሬም ጠይቀን አናቀማል። በከርስ የሚለኩ ሰዎች ናቸው። ለማንኛውም ልመና ጥንታዊ ሙያ ናት ይላሉ የዘርፉ ሊቃን። እርግጥ ነው በየዘመኑ ጃኬቷንና ስሟን የቀያየረች፣ በራሳቸው ዘርፍ ሊቃን ወደ ዘረፋ ጥበብም ስር መስደዷን የሚተነትኑ ሊቃውንት ግን አሉ። ሊቃውንቱ ያልፋሉ፣ ዘርፉና ቆዳዋም ይቀየራሉ። ጥንትም ዛሬም ልመና ግን ያው ልመና ነች፣ አትቀየርም። ጠቅላይ ሚኒስትሮች ተነትኑ። ሰምታችኋል አይደል? አንዱ ጸባቸውም ይሄ ነው። ያው ጊዜ ላለመውሰድ እንጂ አሁንም በጣም የሚያመኝ ይሄ እኮ ነው። ከገዛ ሀገራቸው አፋፍ ላይ መንጠቅ የሚያምራቸው የትረስት ፈንዱን ተስፋ እንዴት እንዳመነመኑት ታውቃላችሁ። የጻፍኩትን አይደለም ማረ ማልጣቃ ገብቼ ነው። ብዙ ህመም አለ ውስጡ፣ ዘና እያልን ብናነበውም። ስለዚህ ለማንኛውም የልመና የሃያ አንደኛው ክፍለ ዘመን የዳቦ ስሟ ጎፈንድሚ ሆኗል። እድሜ ለቴክኖሎጂና ለኢንተርኔት ቨርቹዋል አትለፉኝ ባዮች ድሮ በሚያቃጭሉ ሳንቲም ፈንታ ፖስት እየደረቱ ላይክ እና ኮመንት አድራጊ ሲማጸኑ ይውላሉ። መለመኛው ደግሞ የፈረደበት ፖለቲካና ሚዲያ። ምንም አዲስ ነገር ለማልፏቸው ስለዛሬ የሚወራ አይመስልም። ለማንኛውም በእውቀቱ ስዩምን ላንሳ፣ አሁንም የዘመኔን ሀሳቢ ማለት ነው። በእውቀቱ ስዩም በአንድ መጣጥፍ ውስጥ ያው የከተባትና ቃል በቃል የማላስታውሳት ታሪክ አለችው ሰው ባለመለዮ ፍጡር ነው። የሚለብስበት ስፍራ ይቀያየራል እንጂ መለየውን አያውልቅም ይላል። ሴትዮዋ ነች እንግዲህ፣ አሉ፣ በደርግ ዘመን ሕዝቡን ለሌኒን ሐውልት ማሰሪያ ገንዘብ ስጡኝ እያለች መግቢያ መውጫ ስታሳጣ ኖረች እና የደርግ መንግስት ተገርስሶ ኢህአዲግ ሲገባ ደግሞ አመል አይለቅምና የሚካኤል ቤተክርስቲያን ማሰሪያ ገንዘብ አምጡ እያለች ትለምን ጀመር። አመል መቼም በቀላሉ አይለቅም። ጎፈንድሚ በዋነኛነት በሰለጠኑ ዓለም ላይ ያሉትን ግን ደግሞ ያልሰለጠኑትን መቀፊያ መንገድ ነው። ላባቸውንና ወዛቸውን አንጠፍጥፈው ያመጡትን ስድብ አንጠፍጥፈው ይቀፍሏቸዋል። ቅፈለው በአረብ ሀገራት መከራ አይተው ሳንቲ የሚሰበስቡ እህታችንን እየቀፈሉ ከሚጦሩ ጎረምሶች የባሰ ጭካኔ አለበት። ያ ጉዳይ ብዙ የሚታነተን ጉዳይ አለው። ታቁታላቸው ለሴት ያለ አመለካከት እንዳለ ሆኖ ግን አረብ አገር ያሉ ሴቶችን ብቻ አይደለም። አውሮፓና አሜሪካን ቢሆኑ በልፋት በሚመጣው ሳንቲ በየሰፈሩ የምናስቸግር ጎረምሶች፣ የምንሆን ሀገር የምናምስ እነሱን መስዋዕት አድርገን መዘነጥን ሆድ መሙላትን እንደ ግብ የምንወስድ ይህን ደግሞ አስቡት በኢትዮጵያ ስም በእኛ ሙያ ስም ማጋበስን ከሀገራቸው አፍ ላይ መንጠቃቸውን ኢትዮጵያን ለሚያቅ የእነዚህን ሰዎች ከርስና የሴራ ጥልቀት ስለሚያቅ፣ ለማንኛውም እንደዛ እንደ ጎረምሶቹ አይነት ጭካኔ ያለበት ነው። ለምን ቢሉ ብሩን ከወሰዱ በኋላ ከመብል የሚተርፋቸውን እዚህ ደግሞ ተላልከው የቤተሰቦቻቸውና የእኛን ሰላም በሳተላይት ይነጥቁናል። አገር ስድስት ዓመት ምናምን በፊት ፌስቡክ አደባባይ ላይ የምታገኙ ጽሁፍ የደረቡ ይሄኛው ማን ሞኛ አለ ይችን የመሰለች ድንቅ ቢዝነስ ችላ ላይ የሚላት ይህ አቋራጭ ልመና እንዲቀጥል ሁሌም ያባሉናል፣ ያለያዩናል። አንዲት ሳንቲም እና አንዲት ፈንድ አድራጊ እስክትቀር ለምን መቶ ሚሊዮናችንም አንሰደድም? አዎ አንዲት ለጋሽ እስኪገኝ ድረስ ወይ ደግሞ አንዲት ለጋሽ እስኪቀር ድረስ መቶ ሚሊዮናችንም መስዋዕት ብንሆን ጉዳያቸው አይደለም። ምን ቸገራቸው እላለሁ ጎፈንድሚ ሙሉ ጨለማ አይደለም፣ በእርግጥ በፍጹም። ለህክምና፣ ለትምህርት፣ ለበጎ አድራጎት፣ ለትምህርት ቤትና ለንጹህ ውሃ ማሰሪያ የሚዘረጋው በጎ ተግባር እንደተጠበቀ ሆኖ መቼም ሁሉም ሰው መልካም አይሰራምና ቴክኖሎጂ ያመቻቸውን እድል ወደ ዘመናዊ ቅፈላ ልመና ልንለው እንችላለን። በመጠምዘዝ እየተሳደቡ እየበጠበጡ ወደ ቅፈላው የሚንደረደሩትን እያወራው እንደሆነ ልብ ይባልልኝ። ቅድም እኮ ልመናይቱ ወደ ስርቆት አድርጋለች አላልኩም። ቦርሳ ከሚነጥቁ ኪስ ከሚያወልቁ የሚከፋው አጀንዳና ህብረት እየነጠቁ መተማመንና አንድነትን እያስወለቁ እጃቸውን የሚዘረጉ እንዳሉ ለመጠቆም ነው። ግርም የሚለኝ እኛ ብንሰጥ ተፎግረን ነው ኋላ ቀርተን ነው ይባል ግን፣ መደበኛ ሰጪዎቹ የሚኖሩት በሰለጠነው ዓለም ያውም ብሔርና መሰል መነገጃ አጀንዳዎች የከሰሙበት ጥላቻ ከሐሳብ ተቆጥሮ ጆሮ ከማይሰጥበት አገር ነው። ምን ነው መታለላቸው? ለነገሩ ቀፋዮቹ እኮ ቀላል አይደሉም። አፍዛ ድንግዛላቸው ዘረኝነትና ጥላቻ ለምን እንደሚደግፉ እንኳ ከማያውቁ ብዙሃን አደነጋግረው እውነት አስመስለው ያለ ሌለ ቀባጥረው እንጀራቸውን ይጋግራሉ። ያሉበት ሀገር በዘራቸው ሳይሆን በሰውነታቸው በጎጣቸው ሳይሆን በስራና በጥረታቸው እንዲኖሩ ያለልዩነት የተቀበላቸውና በነፃነት ሰርተው የሚገቡበት መሆኑ እያወቁ ወይም ይህንን ዘንግተው የሚቀፈሉ ግን ከሚኖሩበት እውነታ በተቃራኒ ለዘር ሀሳብ ላይ የለው ጥላቻ ለጎጥ መሆኑ ነው። ሀገሬ እንዴት እኔ እንዳለውባት ሀገር ትደግ የተቸገረን እንዴት እንርዳ፣ ለተማርኩበት ትምህርት ቤት እንዴት ላይብራሪ ላሰራ፣ ለተወለድኩባት መንደር እንዴት አንዲት በሆነ ውሃ ላስገባ፣ እንዴት ጤና ጣቢያ ለእኛ መንደር እንትከል የሚለው ልካቸው የሚገባቸውም ነበር። ግን መጥተው እንኳን ለማይበጀው ተግባራቸው ጥሬታቸውን ያሟጥጣሉ። በአንድ ብሔር፣ በአንድ አይነት የፖለቲካ አቋም አንድ አይነት ይዘት ያለው ሚዲያ ሆነው እንኳ ተስማምቶ አይለምኑም። በተመሳሳይ ሀሳብ ተከፋፍለው ይቀፍላሉ። ዛሬ እኮ የቆሙትን ሰዎች ጉዳይ ብቻ ብናወራ አንድ ቀን አይበቃ ነው። እንኳን መሬት ላይ እንኳን ሀገራችን ላይ ሰለጠነ የሚባሉ ሀገር ላይ አልተግባባችሁም፣ ቨርቹዋሉ ላይ እንኳን አትግባቡም። ቨርቹዋል ሽግግር፣ ቨርቹዋል ቅፈላ። ለማንኛውም በተመሳሳይ ሀሳብ ተከፋፍለው ይቀፍላሉ። ለምን ብሎ የሚጠይቅ የለም። ለሁለቱም እጁን የሚዘረጋ ግን አለ። ተሳክቶላቸው ሚዲያ ቢሆኑ እንኳን ምንጭ ከመጠቃቀስና ከመደራረቅ ውጭ ምንም የሚጨምሩትም ሆነ የሚቀንሱት ሀሳብ የለም። በአንድ አጀንዳ ብዙ ቀፋዮች አሉ። አብሮ ሲሰሩ የከረሙ በአንድ መድረክ ሲመጓገሱና ሲደጋገፉ ሲደናነቁና ሲተባበሩ የኖሩ ሰዎች በተራ የጸብ ድራማ ይለያዩና ለየብቻ ሚዲያ እናቋቁም፣ ለየቅል አትርሱ፣ እባካችሁ ይላሉ። ኧረ ተስማምታችሁ ቀፍሉ ይባል ይሆን? ግን ለብቻ የሚበቃ አጀንዳ የላችሁ፣ ተባበሩ እንጂ አንድ ነገር ነው የምታወሩት። ተግባቡ እንጂ የሚለያ ሀሳብ የላችሁም። ተሰባሰቡ ባይ የለም። እርግጥ የጥቅም ተጋሪ የሆኑና የክፍፍሉ ማታ ትልቅ ሰሃን ይዘው ከፊት እንደሚሰለፉ አውቀው የሚያሟሙቁ መኖራቸውን፣ ያልተጣሉትን የተጣሉ በማስመሰል የእብድ ገላጋይ ሆነው እያሟሟቁ ተከፋይ የሚያከፋፍሉ አስፈላጊዎች መኖራቸውን ከተለያዩ አካላት የሚያገኙትን ቆሻሻና አደገኛ ገንዘብ ምንጩን ለመደበቅ በዚሁ የፈለጣ ገንዘብ እያጠቡ ንጹህና ህጋዊ ገንዘብ ለማድረግ የሚጥሩ ረጃጅም እጆች መኖራቸውን አውቃለሁ። ግን እስከ መቼ የዳቦ ስም እየቀያየሩ ገንዘባችሁንም ሰላማችንንም፣ አዎ የዳቦ ስም እየቀያየሩ ገንዘባችንንም ሰላማችንንም ይነጥቁናል። እስከ መቼ አርማና ስም በቀየሩ ቁጥር ልትመፀውቱ ትሰለፋላችሁ? ዜጎቻችንን ማለት ነው። የማያጸድቅ ነገር እየረዳችሁ፣ የማያጸድቅ ነዳይ እየረዳችሁ፣ የማይጦርና የማያርግ ከርስ እየሞላችሁ እስከ መቼ ትኖራላችሁ? ለምኖ መብላትስ ባልከፋ፣ ለዝም ለምኖ ህዝብ ማባላትን ምን ይሉታል? ለምኖ ዋሽቶ ማስታረቅ እንጂ ለምኖ ሰላም መስረቅ ባህላችን አይደለም። በተለይ የአብይን ፓርላማ ንግግር ተከትሎ ዳያስፖራው ጎ ኤንድ ፈንዱ ቤቢ እያለ በመቀረር ላይ መሆኑን ታዘብያለው። በለቅሶ ስንሰናበት ከሰሞኑ በሰልፍ መሰሉ ስብስብ ላይ በሚያሳፍር መልኩ ትረስት ፈንድን መቃወማቸውን ከዚሁ ለግል ጥቅም ከሚቃረመው ሳንቲ መጥረር በመነሳት ሀገርን የመቀራመት ሩጫው አካል ነበር። እንደኔ እንደኔ ችግራቸው የገንዘብ ብቻ ከሆነ ጋዜጠኝነት ደጃፍ ላይ ዳግም እንዳይደርሱ አስለምነን አስዝተን ሌላ ስራ መጀመሪያ የሚሆናቸውን ጎፈንድሚ እንሰብስብላቸው። ተባብረን ወገኖቻችንን ከልመና እንታደግ። በጋዜጠኝነት ስም የሚለምን ወገኖቻችንን እንርዳ። ዳላስ ዓለም አቀፍ አየር ማረፊያ፣ አሜሪካ። ወደ ስድስት ዓመት የሞላው ጽሁፍ ነው። ዘመናዊ ቀፈላ ጎ ፈንድሚ የሚለውም በኋላ ጎ ፊድሚ ብዬ ነው የጻፍኩት። ይሄ ጊዜውንም ያሳያል። እንግዲህ እንዳልኳችሁ ያን የብሄርኩ ጊዜ ባለፈው ጎ ፈንድሚ ጎ ፊድሚ ብዬ ያጋራው ጽሁፍ ጋር እዛው ተያይዞ የሚሄድ ገና የመጀመሪያው ከስድስት ዓመት በፊት ለውጡ እንደመጣ የተደረገ ሰልፍ ነው ማለት ነው። እና ሰልፉንም እነማን ተሳታፊ እንደነበሩ የሰልፉ ድባ ምን ይመስል ነበር የሚለው በራሱ ብዙ ገላጭ ይመስለኛል። አንቀጠቀጥ ነው አሁን እንደሚሉት ማለት ነው። ያው ወደ እንቅጥቀጥ የተቀየሩት ማለት ነው። ወደ መንቀጥቀጥ የተሻገሩት ማለት ነው እና ከቨርቹዋል መንጋ ወደ ቨርቹዋል መንግስትነት ልንለው እንችላለን። ወይ ደግሞ ከቨርቹዋል ሰልፍ የቨርቹዋል መንጋ የሚያስብል ነው እና አሁን እየተካሄዳለው በአቋራጭ ሙያንም ፖለቲካንም ለሌላ አሳንሶ ለሚፈልጉት ጥቅም አውሎ የመባለግ በሙያ ላይ የመዘሞት ከዛ ደግሞ እንዳልኳችሁ እርስ በርሳቸው ያለውንም ጋብቻ ስናይ የማያፈራ የማይፈራ ጋብቻ የምንለው አይነት። ከዛ በኋላ እንቅጥቅጣቸውን ማንቀጥቀጥ አድርገው የሚያዩ ቨርቹዋል መንጋነታቸውን ቨርቹዋል መንግስትነት የሚያደርጉና ከቨርቹዋል መንጋ ወደ ቨርቹዋል መንግስትነት ከመስከረም 30 ወደ ሰኔ ሰላሳ ወደ ግንቦት ሰላሳ ይቅርታ ሰኔ መጥቶ የለ ሰኔ ዋናው እንግዲህ የምንበላላበት ወይ ደግሞ የተበላላንበት ሰው እየሰራ በሳይንስ ሲራመድ እነሱ ቀንና ወር እየተከተሉ የሚያማሩትበት ኢትዮጵያን ወደ መናጥ የተሸጋገሩበት የሰኔ ወርንም ያስታውሰናል።